ምንም አልተፈጠረም። እግዚአብሔር ይመስገን። ግን ከዚች ልጅ ጋር አሁን ወይ ከኔ በፊት ነው የምትተዋወቀው ወይስ ደግሞ መቼ ነው የምትተዋወቀው? እኔ መቼስ ፍቅር ነው ከተባለ በዚህ ፍጥነት ፍቅር ሊይዛ አይችልም። ምክንያቱም ከኔ ጋር አንድ ዓመት እንግዲህ። ቤተሰብ ዛሬ የምነግራችሁ ነገር ብዙ ነገሮች አሉ። ቪዲዮ ቢረዝምባችሁ ዝም ብላችሁ መስማት አለባችሁ። ሁላችሁም በእግዚአብሔር ይጃችኋለሁ፣ በአላህ ሙስሊሞችን፣ በአላህ ይጃችኋለሁ ትክክለኛውን ነገር እንድትፈርዱልን የምንፈልገው ማለት ነው። እና ውዶቼ፣ ትላንትና ቪዲዮ በጣም ብዙ ልጆች የሃይሚን ቆርጠው ቆርጠው ሜንሽን እያደረጉ እየላኩልኝ ነበረ። ዛፍ ይሄን ቪዲዮ በደንብ አልሰማሽም፣ እስኪ በደንብ ስሚ ብለውኝ በደንብ አድርጌ የሃይሚን ቪዲዮ ስሰማ ነበረ። በጣም አዝኛ ያለው። ለማንኛውም ሀይሚዬ እንኳን ተወለድሽ፣ እንኳን ተወለድሽ፣ የኔ ቆንጆ፣ የኔ ጀግና፣ የኔ ትንሽ እህት፣ በጣም ነው መወድሽ። በዚህ እድሜሽ ይህን ነገር ስታይ እስከ መቶ አመት ደግሞ ብዙ ስራ እንደምትሰሪ ከአንቺ ብዙ ነገር እንጠብቃለን። እድሜና ጤና ይስጥሽ ነው ምለው ከዛ ወደ ነገሮች ስገባ ትላንትና የተፈጠረውን ነገርም አይቼ መለኛው ጋም ደውያለሁ። መለኛው ጋም ስደውል የሆነ የተምታታ ነገር ነው የሰማሁትም። ብቻ እኔ እንጃ። ቤተሰብ አሁን ይኸውላችሁ እኔ ምንም ሳልናገር የሀይሜ ንግግር ውስጥ እንገባና ትሰሙታላችሁ እናንተ። እኔ በጣም ነው የደነቀኝ፣ አላስተዋልኩትም ነበር። ቤተሰብ ብዙ ልጆች ናቸው፣ አስተውሉ። በጣም ብዙ ደንግጠዋል። በጣም ብዙ ልጆች ማርያምን ሞባይልን ሁሉ ሰበርኩ ያሉ ሁሉ ልጆች አሉ ደውለውልኝ። እስቲ ይሄን ቪዲዮ ስሙት፣ መጀመሪያ እናንተ ስሙትና ከዛ በኋላ እያንዳንዷን ነገር እንነጋገርበታለን ማለት ነው። ቤተሰብ ስሙት ይሄን ቪዲዮ ታም ምንም አልተፈጠረም፣ እግዚአብሔር ይመስገን። ከዚህች ልጅ ጋር ወይ ከኔ በፊት ነው የምትተዋወቀው ወይስ ደግሞ መቼ ነው የምትተዋወቀው? እኔ መቼስ ፍቅር ነው ከተባለ በዚህ ፍጥነት ፍቅር ሊይዛ አይችልም። ምክንያቱም ከኔ ጋር አንድ ዓመት እንኳን ቆይተ ሊይዛ አልቻለም። ወይም ደግሞ ሁለታችን መሀል የሆነ ነገር ሊፈጠር አልቻለም። ለነገሩ እንኳንም አልተፈጠረ። በመሀላችን የሆነ ነገር ኖሮ ቢሆን ኖሮ በጣም እጎዳ ነበር። ወይም ደግሞ አላቅም ምን እንደሚፈጠር ግን ብዙ ልጆች እኔ የዛኔ ሀይሚና ብሩኬ ፍቅር ስላልተገላለጹ ፍቅረኛሞች አይደሉም ብዬ ከዚህ በፊት ቪዲዮ ሰርችላችሁ ነበር። ብዙ ልጆች ተናግራችሁኛል። አንዳንድ ልጆች ደግሞ አረ በውስጥ ገልጾላት እናንተ ዝም ብላችሁ አታውሩ። እሺ ለሀይሚ ብሩኬ ፍቅሩን በውስጥ ቢገልጽላት ኑሮ፣ ለምን ታዲያ አሁን ዛሬ ወጥታ ተናገረች? ሀይሚና ብሩኬ ፍቅረኛሞች አይደሉም ማለት ነው ወይስ ምንድን ነው? እኔ በእናታችሁ ግራ አጋብቶኛል። አነጋገሯን ሰምታችኋል። ብሩኬ ትላንት ደግሞ ያለውን ሰምታችኋል። እኔ እናሷ ምንም ሳይኖረን እንኳን እንደዚህ እየሆነች ነው አለ። ምንም በመሀላችን ነገር ሳይኖር እንደዚህ እየሆነች ነው፣ እያያችሁ ነው አለ። ብሩኬ ራሱ ትላንትና ተናገረ። እሺ ብዙ ጊዜ ወንዶች ይዛ ስትመጣ አረ እጅ ፍቅረኛ ይነች እንዴት ፍቅረኛ እንዲል ትናገራት ትችላለ? ብሎ አንድ ቀን ተናግሮ አቅም እንደዚህ ንግግር እና ሀይሜ አሁንም ቢሆን የኔ እናት እኔ ብዙ ፈርጄብሻለሁ፣ ብዙ ተናግሬሻለሁ፣ ብዙ ሳይሆን በቀደም በተናገርኩሽ ቪዲዮ በጣም ይቅርታ የኔ እናት። ብዙ ጊዜ እኛ ሴቶች ወደን ወይም ሲወዷቸው ሌላ ነገር ላይ ስለሚገቡ ወይ ብሩኬ ይመስለኛል፣ ወይ የራሱ አላደረጋትም፣ ወይ የሰው እንድትሆን አላደረጋትም። በቃ በመሀል ላይ ምንድነው እንደ ዥዋዥዌ መሆን ነው፣ ወይ በደንብ አድርጎ አልያዛትም፣ ያዛትም ሀይሜ እና እንደዚህ አይነት ሰዎች አሉ ብዙ ጊዜ ማለት ነው፣ በጣም ብዙ ጊዜ እንደዚህ አይነት ሰዎች አሉ። ወይ የራሳቸው ያደረጓቸው ወይ የሰው እንዲት ሆኑ የማይፈልጉ እንደዚህ አይነት ሰዎች አሉ። ቤተሰብ እና ሀይሚን ብዙ ጊዜ እኛ እንፈርድባታለን፣ አንቺ ልጁ እየለመነች ምናምን እያለን ብዙ ጊዜ እንናገራታለን። ግን እኔ እንጃ እኔ ሀይሚዬ በጣም ይቅርታ አርጊልኝ ለተናገርኩሽ ነገር። ለምን የውስጥሽን ማንም አላወቀም። ሀይሚን የተረዳት ሰው የለም ብዬ ነው ማስቡ። አልተረዳናትም፣ ሁላችንም አልተረዳትም። ትንሽ ነገር ስታረግ ወዲያው መጮህ ነው እኛ የምንችለው። ሀይሚ ብዙ ነገር ተጎድታለች። ብሩኬ በውስጥም ሆነ ለራሷ ፍቅር አልገለጸላትም። ፍቅሩን ቢገልጽላት ኑሮ ይሄን ንግግር ባልተናገረች ኑሮ ከልጅቷ ጋር እንዴት፣ እሺ እሷን ለማስቀናት ከሆነ እኮ ምንድነው፣ ፍቅረኛው ካልሆነች ለምን ሊያስቀናት ያመጣል? ወይስ ፍቅረኛ አይነች ብሎ አልደመደመ፣ ወይ አልነገረን፣ ወይ አላስረዳን። ፍቅረኛ አይነች ሃይሚን አትንኩብኝ፣ ፍቅረኛ አይነች ብሎ እንኳን አንድ ቀን ተናግሮ አያውቅም። ፍቅሩን ገልጾላት አያውቅም። ከሌላ ወንድ ጋር እንኳን ባለፈው መታ እንኳን እንዴት እንደዚህ ታደረጋለ ምናምን፣ እኔ ፍቅረኛ ነች እንኳን ብሎ አልተናገረም። እሺ ከዳኔ ጋር መጡ፣ ዳኔን ትወዳታለህ፣ ትፈልጋታለህ ብሎ ይጠይቃል። እንዴት ነው ሰው ፍቅረኛውን ትወዳታለህ ምናምን ብሎ የሚጠይቀው? እኔ ብሩኬ ላይ እየፈረድኩ ሳይሆን ሀይሚ ብሩኬን በደንብ ነው የምትወደው፣ በደንብ ነው የምታፈቅረው እሷ እየፈለገች የሱ የሷን ፍላጎት ሊረዳት አልፈለገም። እንደ ፍቅረኛም ለመሆን ይፈልጋል፣ እንደ ጓደኛም ለመሆን ይፈልጋል፣ እንደ ሌላ ነገርም ለመሆን ይፈልጋል። ሌላ ሰው ግን እንዲነካበት አይፈልግም። በቃ ይሄ ነው ፍቅረኛው ሳያረጋት ማንም ሰው እንዲነካበት አይፈልግም። ብሩኬ ሀሳቡ ስረዳው ይሄ ነው። እንደዚህ ደግሞ ሊሆን አይችልም። እንደዚህ ሊሆን ደግሞ አይችልም ይችል ደግሞ ሴት ልጅ ነች፣ እንደዚህ ሊሆን አይችልም ጭራሽ። ስለዚህ ብሩኬ ከቻለ ፍቅሩን ገልጾላት ትክክለኛ መንገድን ይዘው ቢጓዙ ደስ ይለናል እኛ ሀይሚ በጣም ነው የምታሳዝነ። ብዙ ልጆች ታሳዝናል ስላላቸው ብዙ ልጆች በጣም ተናዳቸዋል። በትላንትናው ነገር በትላንትና በተናገረችው ነገር እኛ ፍቅረኛሞች አድርገን ነበር ስንጠብቃቸው የነበረው፣ ግን በሀይሚ ንግግር ፍቅረኛሞች እንዳልሆኑ የተረዳ ነው። በጣም ብዙ ልጆች ሲናገሩ ነበረ። በቃ ብሩኬ ሀይሚ ሰው እንዲነካበት አይፈልግም ጭ በቃ ራሱ ብቻ ይዟት ወይ ፍቅረኛ ማያረጋትም መሀል ላይ ምንድነው በቃ እንደዚህ እንደዚህ ደግሞ ጥሩ ሊመጣ አይችልም። ብሩኬ ምንድነው ራሱን ሰብሰብ አድርጎ፣ እኔ የምክር ነው የእህትነት ነው የምናገረው። ብሩኬ ራሱን ሰብሰብ አድርጎ ከሀይሜ ጋር መሆን ካለበት ትክክለኛ ፍቅሩን ጠይቋት፣ በትክክለኛ መንገድ መሄድ አለባቸው። አሁን ሀይሚ ምንድን ነው ይህ ሁሉ አልታረቅም ነገር ያለችው? እኔ በጣም ነው ያዘንኩት። ቤተሰብ አለመረዳታችን፣ ለሀይሜ እውነት አለመረዳታችን። በቃ ሁሉ ነገር ለካ ሲበዛ ሲበዛ ማርም እንደሚመር በሀይሜ ነው ያየሁት። እግዚአብሔርን ነው ምላችሁ በቃ ስለበዛባት ስለመረራት ነው አልታረቅም ብላ ቆርጣ እንትን ያለችው ማለት ነው እንጂ ቤተሰብ እንዴት ነው ሀይሚ በዚህ መልኩ አልታረቁ የምትለው በቃ ብሩኬ በውስጥ ገልጾላታል ፍቅሯን ላላችሁ ልጆች ፍቅሯን ቢገልጽ ላ ትናገር ነበረ አቃለኩ ብሩኬ በጣም ነው የሚወዳት ከሚገባው በላይ ማንም ነገርኳችሁ ማንም ሰው ሀይሚን እንዲነካበት አይፈልግም በቃ ለሃይሚ ሁሉን ነገር ለመስጠት ዝግጁ ነው። ይወዳታል። መውደድ ብቻ ደግሞ ዋጋ የለውም። ካላፈቀራት ቤተሰብ መውደዱ እኮ ወንድምም፣ እህትም፣ አጎትም አክስትም ይወደዳል። ግን ብሩኬ ለእሷ ፍቅር ከሌላት እድሜዋን መጨረስ ነው። ጋብቷቸኋል ስለዚህ ማድረግ ያለበትን ብሩኬ አድርጎ በትክክል እዚህ ሴት ጋር ከመሄድ ከምናምን እሷን ለማስቀናት ምናምን ይሄ አጉል ፍንዳትነት ቀርቶ ትክክለኛ መንገዱን ይዞ ብሩኬ መቶ እሷን በፍቅር ጠይቋት በክብር ጠይቋት፣ አብሮ ቢሆኑ ደስ ይለኛል። እውነቴን ነው የምናገረው። ሀይሚም ሁሉ ነገር ስለበዛባት ነው ውስጧ ስለተቃጠለ ነው። ገብቷቸዋል በቃ እንጂ ሌላ ነገር አይደለም። እኔ ብሩኬ ላይ እየፈረድኩበት ብሩኬ ላይ እየፈረድሽ ምናምላቸው አንድ ሰው አፉ እንዳይከፍት ትክክለኛ መንገድ ነው የተናገርኩት። መለኛው የተናገረውን ነገር ምንም ማይጨበጥ ነገር ነው የነገረኝ እሱ እ ፍቅረኛ ምናምን ባለች ጉዳይ ይሄን ይሄን ቪዲዮ ራሱ አሰምቻለሁ ለመለኛው አሰምቼው፣ እኛ ፍቅረኛሞች እንደሆኑ ነው የምናውቀው እንጂ እንደዚህ ስትል፣ እኔ ራሱ ገርሞኛል ቪዲዮን ሳይ ነው ያለው። እኛ ፍቅረኛሞች እንደሆኑ የምናውቀው ጓደኛሞች እንደሆኑ የምናውቀው። መሀላቸው ምን ይፈጠር ምን ይፈጠር የምናውቀው ነገር የለም ግን ጓደኛ ፍቅረኛሞች እንደሆነ በአካባቢ ናቸው ፍቅረኛሞች እንደሆን የምናውቀው ነው ያለው እንጂ እኔ እንደዚህ ሀይሚ ስትናገር እኔ ራሱ ገርሞኛል ብሎ ነው መለኛው፣ ለኔ መልስ ሰጠኝ ማለት ነው። ገርሞኛል ብቻ። ረሳሁት የመለኛውን ንግግር እናገራለሁ ብዬ ሀይሜ ላይ ፎከስ አድርጌ። ቤተሰብ መለኛው ብዙ ነገር ነው የተናገረው። እኔ እንደዚህ መሆኑን አላሰብኩም ነበር አላወቅኩም ነው ያለው። እኔም ገርሞኛል የሷ ንግግር እኛ በእንደዛ መልኩ ነው የምናያቸው በመሀላቸው ምን ይፈጠር ምን ይፈጠር ምናውቅ ጉዳይ የለም ግን ስናያቸው ሁሉ ነገር የፍቅረኛሞች ነገር ነው የሚያደርጉት ለዛ ብለን ነው ምናምን ብሎ መልስ ሰጠኝ እና ቤተሰብ ይህን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ መሳደቡን ትታችሁ ትክክለኛውን እውነተኛውን ኮሜንት ጻፉ በተረፈ ሰላም ዋ